በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ እንዲህ የሚል ቃል አለ። በመካከላችሁ አድር ዘንድ መቅደስ ስሩልኝ። በጣም የሚገርም ቃል ነው። እግዚአብሔር በሁሉ ቦታ አለ፣ በአንድ ቦታ ተወስኖ አይመለክም። ስለዚህ ቤተ መቅደስ አያስፈልግም ለሚሉ ሰዎች ራሱ እግዚአብሔር ምን ብሎ ተናገረ? በመካከላችሁ አድር ዘንድ መቅደስ ስሩልኝ። ይሄ በጣም የሚገርም ነው። በመቅደስ እግዚአብሔር ያድራል ማለት ነው። ወደ መቅደስ የምንሄደው ወይም በመቅደስ የምናገለግለው እግዚአብሔርን ለማግኘት እግዚአብሔርን መሆኑን መጽሐፍ ቅዱስን ማስረጃ አድርገን መናገር እንችላለን። ሁላችሁም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። በቤቴ ስትመጡ ደስ ብሏችሁ ትሄዳላችሁ ብሏልና እግዚአብሔር አሁንም ያዘነ ልቦናችሁን ሁሉ ጎብኝቶ በደስታ ይሙላላችሁ። እውነት የነገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚች ቤተ ክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚች ቤተ ክርስቲያን ሊያወጣኝቸው እንደዚች ያለች ቤተ ክርስቲያን ነውር የሌለባት አትገኝም የለችም። እሷም አንድናት አዲቴ፣ ርግቤ፣ ፍጽምቴ፣ ፍጽምት ርግቤ፣ መደምደሚያዬ ነውር የሌለብሽ ሙሽራ አንቺ ነሽ። የኦርቶዶክስ ሃይማኖት አባቶች ሰባኪ መምህራን ግን በራሳቸው እጅ ጥበብ የሚሰሩትን ቤተ ህንፃ ንጽት ቅድስት ስንዱ ሙሽራናት በማለት ኢየሱስ ክርስቶስ በቃሉ ከፈጠረን የእግዚአብሔር ቤተ መቅደስ ከሆነው ከእኛ ከሰው ልጆች አካል የበለጠ ትኩረት አድርገው ይሰብኳታል። በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በህያው እግዚአብሔር የሚባረኩት የሚቀደሱት ህንፃ ቤተ ክርስቲያን በማሰራት በመስራት ቅዱስ ነው ብሎ በመሳለማቸው ሳይሆን በእምነታቸው ጽናት በማንኛውም ቦታ ለሚያገኙት ለሰው ልጆች ያለ ልዩነት በሚያደርጉት የጽድቅ ስራ ነው። ስለዚህ ሙሴም ሆነ ሌሎች ነቢያቶች እግዚአብሔርን አነጋገሩት፣ አመለኩት እንጂ በሰው እጅ ጥበብ የተሰራችውን ድንኳን ቃል ኪዳን አላት ብለው አልሰገዱላትም፣ አላመለኳትም። ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ የህያው እግዚአብሔር ቤተሰቦች በተለያየ ጉዳይ በኑሮ በስደት በመላው ዓለም ያላችሁ ኢትዮጵያን ኤርትራውያን የእግዚአብሔር መንፈስ የጥበብና የማስተዋል የክብርና የኃይል መንፈስ እግዚአብሔርንም የመፍራት መንፈስ በእናንተ ላይ ይሁን። ይህ መንፈሳዊ መልእክታችን በየጊዜው ወደ እናንተ የምናደርሳችሁ ብርሃነ ስላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች ነን። በታላቁ መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ ዘጠና ሰባት ቁጥር ሰባት ላይ እንደተገለጠው ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ እንደሚለው በመጀመሪያም ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላችን በትንሣኤ የተገለጠው የአጋንንትን ስራ ለማሳፈር የጣዖትን አምልኮት ለማፍረስ ነው በሚል ኃይለ ቃል እንማማራለን። በዚህ እግዚአብሔር ቃል ላይ ያላችሁን መልእክት ልታካፍሉን እዚህ ስለቀረባችሁ ብርሃነ ስላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች በህያው እግዚአብሔር ስም ከልብ አመሰግናለሁ። እኛም በህያው እግዚአብሔር ስም እናመሰግናለን። ጸጋ ህይወት ነኝ። እስከ መልእክቱ ፍጻሜ አብሬያችሁ ቆያለሁ። ባለፈው ባስተላለፍነው መልእክታችን ሴት ልጅ የእግዚአብሔርን ቃል ወንጌል መስበክ ማስተማር ትችላለች ብለን ህያው እግዚአብሔር ያዘዘንን መልእክት ወደ እናንተ አድርሰናል። ዛሬ ደግሞ የእግዚአብሔር ቤተ መቅደስ ማን ነው በሚል መልእክት ከጨለማ ወደ ብርሃን የሚያሸጋግረንን የህይወት ቃል ወደ እናንተ ይዘን ቀርበናል። ወደ መልእክታችን ስንገባ የእግዚአብሔር ቤተ መቅደስ ወይም ቤተ ክርስቲያን በብርሃነ ስላሴ አስተምሮት ምን ማለት ነው? አመሰግናለሁ። በእኛ በብርሃነ ስላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች አስተምሮት መቅደስ ማለት እግዚአብሔር በቃሉ የፈጠረን ዘላለማዊ ህይወት ሰጥቶ ያከበረን ቅዱስ የሆነ ሰማያዊ የክርስቲያን አካል ነው። ቤተ መቅደስ ማለት ደግሞ በሕያው እግዚአብሔር ቅዱስ እጆቹ የተሰራን በእምነታችን ጽናት የጽድቅ ስራ በመስራት የእግዚአብሔር ክብሩ የሚገለጥበት ንጹሕ ቅዱስ የሆነ የሰው ልጅ ልቦና ነው። በመጽሐፍ ቅዱስም አንደኛ ዮሐንስ ምዕራፍ 3 ከቁጥር 24 ላይ የእግዚአብሔርን ትእዛዝ የሚጠብቅ በእርሱ ይኖራል እርሱም ይኖርበታል። በዚህም በእኛ እንድኖር ከሰጠን ከመንፈሱ እናውቃለን ይላል። ስለዚህ የእግዚአብሔር ቤተ መቅደስ ሙሉ አእምሮ፣ ህሊና ያለን በእምነታችን ኃይል የእግዚአብሔርን ህግና ትእዛዝ ጠብቀን በፍቅር በቅድስና የምንኖር የእግዚአብሔር ገጽ መልክ ያለን እኛ የሰው ልጆች ነን። ነገር ግን በክርስቶስ ክርስቲያን ነን የሚሉ ቤተ መቅደስ የሚሉት በራሳቸው እጅ ጥበብ የሚሰሩትን ቤተ ሕንፃ ነው። ለዚህም መነሻ የሚያደርጉት የመጽሐፍ ቅዱስ ቃል መዝሙረ ዳዊት 137 ከቁጥር ሁለት ላይ በቤተ መቅደስህም እሰግዳለሁ ስለ ምረትህና ስለ እውነትህም ስምህን አመሰግንሃለሁ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና ስለሚል ነው። የኦርቶዶክስ ሃይማኖት አባቶች፣ ሰባኪ መምህራን ይህን የመጽሐፍ ቅዱስ ቃል በስጋዊ በምድራዊ አረዳድ ፈተው ተርጉመው ቤተ ሕንፃዋ አምልኮተ እግዚአብሔር የሚፈጸምባት የእግዚአብሔር ክብር የሚገለጥባት አምሳለ ኢየሩሳሌም ናት በማለት ያመልኳታል። ነገር ግን ከዚህ የመጽሐፍ ቅዱስ ቃል የምንረዳው ቅዱስ ዳዊት በቤተ መቅደስም እሰግዳለሁ ማለቱ የተስፋውን ቃል የእግዚአብሔርን ህግና ትእዛዝ ጠብቄ በመኖር እግዚአብሔርን አመልከዋለሁ ማለቱ ነው። ለዚህ ነው ዕብራውያን ምዕራፍ ሶስት ከቁጥር ስድስት ላይ እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንኖር ቤቱ ነን ይላል። ስለዚህ በቤተ መቅደስህ እሰግዳለሁ ሲል እኛ የሰው ልጆች በዘመኑ ፍጻሜ ቃል ስጋ ሆኖ የተገለጠውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን ወድቀን ከነበርንበት በደል፣ ኃጢአት በቅዱስ ደሙ ተባርከን ተቀድሰን በእውነትና በመንፈስ ቅዱስ እግዚአብሔርን እናመልከዋለን ማለቱ ነው። ለዚህ ነው ቅዱስ ዳዊት ስለ ምረትህና ስለ እውነትህ ስምህን አመሰግናሃለ ያለው። እንግዲህ እናስተውል ቤተ ክርስቲያን ማለት ክርስቲያኖች የእግዚአብሔርን ቃል በመስማት በመቀበል በህብረት በአንድነት በመጸለይ እግዚአብሔርን በማምለክ አንድ የሚሆኑበት እምነታቸውን በምግባር በትሩፋት የሚገልጡበት ለኢየሱስ ክርስቶስ የሚያቀርቡት ልዩ የተወደደ የፍቅር መስዋዕት ነው። የኦርቶዶክስ ሃይማኖት አባቶች ሰባኪ መምህራን ግን በራሳቸው እጅ ጥበብ የሚሰሩትን ቤተ ሕንፃ ንጽት ቅድስት ስንዱ ሙሽራ ናት በማለት ኢየሱስ ክርስቶስ በቃሉ ከፈጠረን የእግዚአብሔር ቤተ መቅደስ ከሆነው ከእኛ ከሰው ልጆች አካል የበለጠ ትኩረት አድርገው የሰብኳታን። እውነት እንገራችሁ፣ ሥነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተ ክርስቲያን ሞቼ እንኳን አልወጣም፣ ምንም ነገር ከዚች ቤተ ክርስቲያን ሊያወጣኝ። እንደዚች ያለች ቤተ ክርስቲያን ነውር የሌለባት አትገኝም፣ የለችም፣ እሷም አንድ ናት። አቲቲ ርግቤ፣ ፍጽምት፣ ፍጽምት ርግቤ፣ መደምደሚያ፣ ነውር የሌለብሽ ሙሽራ አንቺ ነሽ። ለመሆኑ ንጽህት ቅድስት የሆነችው በሰው እጅ ጥበብ የተሠራችው ቤተ ሕንፃ ናት? አይደለም፣ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ የዋጀን የባረከን የቀደሰን ንፂት ቅድስት ያደረገን እኛን የሰው ልጆችን ነው። እነዚህ የሃይማኖት አባቶች ሰባኪ መምህራን ምግባር ባይኖረንም ከዚች ቤተ ክርስቲያን አንወጣም ብለው ለምዕመን ተከታዮቻቸው በአደባባይ ሳያፍሩ በግልጥ መስበካቸው ከእግዚአብሔር ሕግና ትእዛዝ ወጥተው በደል ኃጢአት እንዲሰሩ የሚያበረታታ አጋንንታዊ አስተምሮት ነው። ምዕመን ተከታዮቻቸውም ርዕሰ ሊቃውንት ከሚባሉ አባቶች ይህን የሐሰት ስብከት አምነው ተቀብለው ምግባር ሳይኖራቸው በየመሸታ ቤቱ በመገኘት እየጠጡ እየሰከሩ እየጨፈሩ፣ እንዲሁም ጠንቋይ፣ መተተኛ፣ ነፍሰ ገዳይ ሆነው እግዚአብሔርን አሳዝነው እራሳቸውን አርክሰው ቤተ ክርስቲያን የሚሏትን ቤተ ሕንፃ ንጽት ቅድስት ናት እያሉ ጣውስ ሲያመልኩ ይኖራሉ። እውነት ነው እህቴ እንዳሉት በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በሕያው እግዚአብሔር የሚባረኩት የሚቀደሱት ሕንፃ ቤተ ክርስቲያን በማሰራት በመስራት ቅዱስ ነው ብሎ በመሳለማቸው ሳይሆን በእምነታቸው ጽናት በማንኛውም ቦታ ለሚያገኙት ለሰው ልጆች ያለ ልዩነት በሚያደርጉት የጽድቅ ስራ ነው። አብዛኞቹ ህዝበ ክርስቲያን ግን ለመባረክ ለመቀደስ ጽድቅ ለማግኘት ብለው የሚሰበሰቡት ቃል ስጋ ሆኖ በተገለጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሳይሆን በሰው እጅ ጥበብ በሕያው እግዚአብሔር በቅዱሳን በጻድቃን ስን በሰሩት ቤተ ሕንፃ ነው። ይህን ያሉበት ዋና ምክንያታቸው መዝሙረ ዳዊት 122 ቁጥር አንድ ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ስለሚል ነው። ይህን የመጽሐፍ ቅዱስ ቃል ያለ መንፈስ ቅዱስ በስጋዊ በደማዊ አረዳድ ፈተው ተርጉሞ እግዚአብሔርን ለማምለክ እረፍት ለማግኘት ከሰዎች ጋር ሰላም፣ ፍቅር ሳይኖራቸው ራሳቸውን ሳይቀድሱ ቤተ ሕንፃውን ቅዱስ ነው፣ ቃል ኪዳን አለ ብለው ለአምልኮት ዘወትር ወደ ቤተ ሕንፃው ይመላለሳሉ። ነገር ግን ወደ እግዚአብሔር ቤት መሄድ ማለት እውነትም መንገድም ሕይወትም የሆነንን ቃል ስጋ ሆኖ ተገልጦ በመስቀል ላይ ተሰቅሎ ቤዛ በመሆን ወድቀን ከነበርንበት በደል ኃጢአት ያዳነንን የሕያው እግዚአብሔርን አንድያ ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን በተነካ በተሰበረ ልብ በንባንሳ በመግባት የመንፈስ ቅዱስ ማደሪያ መሆን ስንችል ነው። ለዚህ ነው መዝሙረ ዳዊት ምዕራፍ 25 ቁጥር 10 ላይ የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው፣ ምስክሩንና ቃል ኪዳኑን ለሚጠብቁ ያለው። ስለዚህ የአብን ፍቃድ ለመፈጸም በእውነትና በመንፈስ ቅዱስ የሚያመልኩ ክርስቲያኖች የሚሰበሰቡበት ቤተ መቅደስ በሰው እጅ ጥበብ የማይሰራ ቀድሞ በብሉ ኪዳን በቅዱሳን ነቢያት ክፍያና አገልግሎት እንዲሁም በመላእክት ተራዳኝነት ያልተመሰረተው በዘመኑ ፍጻሜ በመስቀል ላይ ተሰቅሎ ቅዱስ ደሙን አፍስሶ እስከ ሞት ድረስ ታምኖ በትንሣኤ የተገለጠው የኢየሱስ ክርስቶስ የፀ ሕይወት አካል ነው። እንግዲህ እኛ የሰው ልጆች የእግዚአብሔር ቤተ መቅደስ ቤተ ክርስቲያን የምንሆነው ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን በወንድማማችነት ፍቅር ጸንተን በሰላም በአንድነት ስንኖር ነው። ነገር ግን በክርስቶስ ክርስቲያን ነን የሚሉ በዕለት ተዕለት ኑሯቸው የእግዚአብሔርን ህግና ትእዛዝ ተላልፈው በደል ኃጢአት እየሰሩ ጌታችን መድኃኒታችን ኢየሱስ ክርስቶስንና ቅዱሳንን የሚያገኙ መስሏቸው ሂደው የሚሳለሙበት ቤተ ሕንፃ የእግዚአብሔር ቤተ መቅደስ አይደለም። ስለዚህ የእግዚአብሔር ቤተ መቅደስ መጀመሪያ ራሱ እግዚአብሔር ባሪያ በአምሳሉ የፈጠረን ዘላለማዊ የህይወት እስትንፋስ ሰጥቶ ያከበረን በኋላም በዘመኑ ፍጻሜ በአንድያ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የዋጀን እኛ የሰው ልጆች ነን እንጂ በሰው እጅ ጥበብ የሚሰራው ቤተ ሕንፃ የእግዚአብሔር መቅደስ አይደለም። በመጽሐፍ ቅዱስም ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 ላይ እንደተገለጠው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን በመልኩ ፈጠረው። የፈጠረውንም ሰው በገነት አኖረው ህግና ትእዛዝም ሰጠው። በገነት ካሉ ዛፎች ሁሉ ብላ፣ ከዚህ ዛፍ ግን አትብላ፤ በበላ ቀን ግን ሞትን ትሞታለህ አለው። እንግዲህ ከዚህ የመጽሐፍ ቅዱስ ቃል የምንረዳው የመጀመሪያው ሰው አዳም ከእግዚአብሔር ጋር በመቅደሱ ቅዱስ ሁኖ የሚኖረው በክቡር ሰውነቱ የተሰጠውን ህግና ትእዛዝ በመጠበቅ ነው እንጂ እንደ መጀመሪያ ልጅነቱ ሰማያዊ ስርዓት ያላት ንጽት ቅድስት ናት ብሎ እንዲያመልከው እንዲያመሰግነው እግዚአብሔር ላዳም ህንፃ ቤተክርስቲያን አልሰራለትም። አዳም እንዲባረክ እንዲቀደስ በገነትም እንዲኖር የተሰጠው የህያው እግዚአብሔር ህግና ትእዛዝ አትብላ የሚል ነበር። ነገር ግን አዳም የተሰጠውን ህግና ትእዛዝ በተላለፈ ጊዜ ንጽህናውን፣ ቅድስናውን አጣ። መቅደስነቱም በበላው የሞት ጸበለስ ምክንያት ፈረሰ። ኋላም በዘመኑ ፍጻሜ ቃል ስጋ የሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቤዛ በመሆን ዳግም የእግዚአብሔር ቤተ መቅደስ አደረገው። ወደ ቀጣዩ መልእክታችን ስንገባ በመጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ እንደተገለጠው በመካከላቸውም አድር ዘንድ መቅደስ ይስሩልኝ የሚለውን የመጽሐፍ ቅዱስ ቃል እንዴት ታዩታላችሁ? አመሰግናለሁ። በመጽሐፍ ቅዱስ ዘጸአት ምዕራፍ 25 ከቁጥር 8 በመካከላቸውም አድር ዘንድ መቅደስ ይስሩልኝ ይላል። ከዚህ የመጽሐፍ ቅዱስ ቃል የምንረዳው ህዝበ እስራኤል በሰላም በፍቅር፣ በአንድነት ሆነው በሙሴ በኩል የተሰጣቸውን ህግና ትዕዛዝ ጠብቀው ቢኖሩ ከነሱ ዘር የሚወለደው ልጅ የኢየሱስ ክርስቶስ በመካከላቸው ይገለጣል ሲል ነው። ስለዚህ ሕያው እግዚአብሔር በመካከላችን የሚገለጠው በእኛ በሰው ልጆች ሰላም፣ ፍቅር በአንድነታችን ላይ አድሮ ነው እንጂ በሰው እጅ ጥበብ በተሰራችው ቤተ ሕንፃ ላይ አይደለም። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 19 ከቁጥር 20፣ ሁለትም ሦስትም ሆናችሁ በስሜ በምትሰባሰቡበት ጊዜ እኔ በዚያ ሆናለሁ ይላል። ስለዚህ እኛ ሁላችን የሰው ልጆች በእምነታችን በአንድ ልብ በአንድ ሀሳብ በእውነትና በመንፈስ ቅዱስ በፍቅር ሆነን በምንሰባሰብበት ጊዜ ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ቦታ ውስንነት ያለ ጊዜ ገደብ በመካከላችን ተገልጦ ይባርከናል፣ ይቀድሰናል ማለቱ ነው። በብሉይ ኪዳን እግዚአብሔር ነቢዩ ሙሴን ጊዜያዊ ተንቀሳቃሽ ድንኳን እንዲሰራለት ያዘዘው በምን ምክንያት ነው ሲባል በዚያን ዘመን አዳምና ሔዋን የእግዚአብሔርን ሕግና ትዕዛዝ ተላልፈው የሞት ጸበለስ በመብላታቸው ምክንያት በልጅ ልጆቻቸው ላይ የኃጢአት ውርስ የመርገም ጨርቅ ሆኑ፣ ሞት ስለነገሰባቸው ከእግዚአብሔር ርቀው ስለነበረ ነው። በመጀመሪያ አዳምና ሔዋን የሞት ጸበለስ በመብላታቸው ምክንያት ክፉ ያጋንንት መንፈስ በልቦናቸው አድሮባቸው ከእግዚአብሔር ጋር መገናኘት ስለማይችሉ የሰው ልጆች ሁሉ ከህግ በታች ሆነው በበደል በኃጢአት ታስረው በጨለማ ይኖሩ ነበር። ነገር ግን በዘመኑ ፍጻሜ እግዚአብሔር እኛ ሁላችን የሰው ልጆች ከታሰርንበት በደል ኃጢአት ሊባርከን፣ ሊቀድሰን፣ ከሞት ሊያድነን በመረጣቸው አባቶች፣ በነቢያቶች በኩል የተስፋውን ቃል ኪዳን ሰጥቶ ግንኙነት ጀመረ። ነቢዩ ሙሴ ድንኳን፣ ጠቢቡ ሰለሞን ቤተ መቅደስ እንዲሰሩ አዘዘ። እናስተውል፣ እግዚአብሔር ነቢያቶችን ድንኳን እንዲተክሉ ቤተ ሕንፃ እንዲሰሩ ያዘዛቸው ህዝቡ ለድንኳን ወይም ለቤተ ሕንፃው እንድሰግዱለት እንዳመልኩት አይደለም። ነገር ግን ሙሴ ድንኳን የሰራበት ምክንያት ወደፊት ሊመጣ ላለው ቃል ስጋ ሆኖ ለተገለጠው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የነገሩ ጥላ ምስክር ሆና የተመረጡት ካህናት ከህዝቡ መካከል ተለይተው ከእግዚአብሔር ጋር ለመነጋገር ስርዓተ ኦሪትን ለመፈጸም በሰው እጅ ጥበብ የተሰራች ተንቀሳቃስ ድንኳን ናት። በብሉይ ኪዳን ጊዜያዊ ድንኳን ወይም ቤተ መቅደስ የተሰራው አዳምና ሔዋን የእግዚአብሔርን ሕግና ትእዛዝ ተላልፈው በበሉት የሞት ጸበለስ ምክንያት በእግዚአብሔርና በሰው ልጆች መካከል የጸብ ግድግዳ ስለነበረ የእግዚአብሔር ቃል መልእክት በእሳት መልኩ ወደ ነቢያቶች ሲመጣ እንኳንስ የሰው ልጆች ይቅርና እንስሳቶች እንኳን ሳይቀሩ በሳቱ ስለሚቃጠሉ እግዚአብሔር ከመረጣቸው ካህናት ከነቢያቶች በቀር ወደ ድንኳኑ አትጠጉ፣ በሳቱ ትቃጠላላችሁ የሚል ሕግ በሕዝቡ መካከል ስለነበረ ነው። ስለዚህ ሙሴም ሆነ ሌሎች ነቢያቶች እግዚአብሔርን አነጋገሩት አመለኩት እንጂ በሰው እጅ ጥበብ የተሰራችውን ድንኳን ቃል ኪዳን አላት ብለው አልሰገዱላትም፣ አላመለኳትም። በመጽሐፍ ቅዱስ ዕብራውያን ምዕራፍ ዘጠኝ ከቁጥር ስምንት ፊተኛይቱ ድንኳን ገና በዚህ ቆማ ሳለ ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ይላል። ከዚህ የመጽሐፍ ቅዱስ ቃል የምንረዳው አዳምና ሔዋን የእግዚአብሔርን ሕግና ትዕዛዝ ተላልፈው የበሉት የሞት ዕፀ በለስ ወደ ቅድስት እንዳንገባ መጋረጃ ሆኖ ለዘመናት በበደል በኀጢአት ወድቀን ስንኖር ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ክቡር ደሙን አፍስሶ ባርኮ ቀድሶ የእውነትና የህይወት መንገድ ሆኖ ወደ ገነት አስገባን። ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸው ሐዋርያትን ቤተ ሕንፃ ሰርተው እንዲሰግዱለት፣ እንዲያመልኩት አላዘዛቸውም። ቅዱሳን ሐዋርያትም የእግዚአብሔር ማደሪያ ነው በማለት በእጃቸው ጥበብ ቤተ ሕንፃ ሰርተው አልተሳለሙም፣ አልሰገዱለትም፣ አላመለኩትም። እውነት ነው፣ እህቴ እንዳሉት በተጨማሪ ማስተዋል ያለብን ቅዱስ ዳዊት በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያ ይሰራ ዘንድ ለመነ። እግዚአብሔርም አለው አንተ አትሰራልኝም፣ ከአንተ የሚወለደው ልጅ ቤት ይሰራልኛን እንዳለው፣ ጠቢቡ ሰለሞንም ቤት ሰራለት። ነገር ግን ሰለሞን የሰራው ቤተ መቅደስ ሊመጣ ላለው የእግዚአብሔር መቅደስ ለሆነው ለእግዚአብሔር ልጅ የነገር ጥላ ነው እንጂ መንፈስ ቅዱስ የሚያድርበት የእግዚአብሔር ክብር የሚገለጥበት በሰው እጅ ጥበብ የተሰራ ቤተ ሕንፃ የለም። በመጽሐፍ ቅዱስም ኦሪት ዘፀአት ምዕራፍ 15 ከቁጥር 17 ላይ እንደተገለጠው አቤቱ አንተ ታስገባቸዋለህ፣ በርስት ተራራም ትተክላቸዋለህ፣ አቤቱ ለማደሪያ ባደረከው ስፍራ፣ አቤቱ እጆች ባዘጋጁት መቅደስ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሳን እንዳለው በዘመኑ ፍጻሜ እኛን የሰው ልጆችን ለማዳን ቃል ሥጋ ሆኖ ተገልጦ በመስቀል ላይ ተሰቅሎ ቅዱስ ደሙን አፍስሶ የዋጀን የመንፈስ ቅዱስ ማደሪያ አድርጎ ወደ መንግሥቱ ያስገባን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ በክርስቶስ ክርስቲያን ነን የሚሉ በእጃቸው ጥበብ ከእንጨት ከድንጋይ፣ ከፌሮ፣ ካሸዋ፣ ከስሚንቶ የሚሰሩት ቤተ ሕንፃ የእግዚአብሔር ማደሪያ ቅዱስ መቅደስ መሆን አይችልም። እንግዲህ ሰለሞን በሰራው ቤተ ሕንፃ የሰው ልጆች በሙሉ መባረክ መቀደስ ከቻሉ ሌላ የተስፋ ቀናት መጠበቅ ለምን አስፈለገ? እግዚአብሔር የራሱን ቤተ መቅደስ የሚሰራው ቃል ሥጋ ሆኖ በሚገለጠው በልጁ በኢየሱስ ክርስቶስ ነው እንጂ በነቢዩ ሙሴ በጠቢቡ ሰለሞን አይደለም። በመጽሐፍ ቅዱስም አንደኛ ነገስት ምዕራፍ ሁለት ከቁጥር 24 ላይ አሁንም ያጸናኝ በአባቴ በዳዊት ዙፋን ላይ ያስቀመጠኝ እንደተናገረውም ቤትን የሰራልኝ ሕያው እግዚአብሔር ነው ይላል። ከዚህ የመጽሐፍ ቅዱስ ቃል የምንረዳው እግዚአብሔር የሰው ልጆችን ለማዳን ቀኑ በደረሰ ጊዜ በወቅቱ ለተመረጡ ነቢያት፣ ለካህናት፣ ለህዝብ፣ ለአሕዛብ ጭምር ጽኑ ቤተ መቅደስ የሰራላቸው ቃል ስጋ ሁኖ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በመጽሐፈ ኩፋሌ ምዕራፍ 1 ከቁጥር 16 ላይ ለሙሴ እንደነገረው በመካከላቸውም መቅደሴን እሰራለሁ፣ ከእነርሱ ጋርም እኖራለሁ፣ አምላካቸውም እሆናቸዋለሁ እነርሱም በሚገባ በእውነት ህዝቤ ይሆናሉ አለ እንጂ ከእስራኤል ህዝብ መርጦ ቤተ መቅደስ ስሩልኝ ብሎ ባዘዛቸው በሙሴ ድንኳን በሰለሞን ቤተ መቅደስ አድራለሁ በማለት ህንፃውን እንዳመልኩት አላዘዘም። እንግዲህ እናንተ የኦርቶዶክስ የካቶሊክ የሌሎችም ሃይማኖት ተከታዮች በሙሉ እንዳታስተውሉ ማን ዝም አደረገባችሁ? ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተ ህንፃ መስላችሁ ቅዱስ ስፍራ ናት በማለት ህንፃውን እንዴት ታመልኩታላችሁ? አስተውሉ። ቤተ ህንፃ ከእንጨት፣ ከድንጋይ፣ ከፌሮ፣ ከአሸዋ፣ ከስሚንቶ በሰው ልጆች ጥበብ የተሰራ ህይወት፣ እስትንፋስ፣ አእምሮ፣ ህሊና የሌለው የማይበላ የማይጠጣ የማያናግር የማያጽናና ግውዝ ድንጋይ ስለሆነ በብሉ ኪዳንም ሆነ በአዲስ ኪዳን እግዚአብሔር መንፈስ ቅዱስ አያድርበትም። እውነት ነው እናንተ እንደገለጻችሁት የእግዚአብሔር ቤተ መቅደስ ይሆን ነው እግዚአብሔር ባሪያ በአምሳሉ የፈጠረን ዘላለማዊ የሕይወት እስትንፋስ ሰጥቶ ያከበረን በኋላም ለዘመናት በበደል በኃጢአት ወድቀን ከነበርንበት ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ የባረከን የቀደሰን የመቅደሱ ባለቤት ያደረገን እኛን የሰውን ልጆች ነው እንጂ በሰው እጅ ጥበብ የተሰራውን ቤተ ሕንፃ አይደለም። በመጽሐፍ ቅዱስ የሐዋርያ ስራ ምዕራፍ ስምንት ቁጥር ሶስት ላይ እንደተገለጠው ጳውሎስ ቤተ ክርስቲያንን ያፈርስ ነበር፣ ወደ ሁሉም ቤት እየገባ ወንዶቹንም ሴቶቹንም እየጎተተ ወደ ወይኒ አሳልፎ ይሰጥ ነበር ይላል። ከዚህ መጽሐፍ ቅዱስ ቃል የምንረዳው ጳውሎስ ያሳደደው መከራ ያጸናው ሊያፈርስ የሞከረው ቤተ ክርስቲያን በወቅቱ የነበረውን የሰለሞን ቤተ መቅደስ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸው መቅደሱ ያደረጋቸውን ቅዱሳን ሐዋርያቶችን ነው። ነገር ግን የሃይማኖት አባቶች ያስተማሯቸውን የሐሰት ስብከት ህዝቡ መመኑ አምነው ተቀብለው በራሳቸው እጅ ጥበብ የሰሩትን ቤተ ሕንፃ በህያው እግዚአብሔር መስለ ያመልኩታል በዚህ የሃይማኖት ስርዓት ደግሞ አምልኮተ እግዚአብሔር ያደረጉ መስሏቸው ከኢየሱስ ክርስቶስ ጸጋ ተለይተው ይኖራሉ። ምክንያቱም በአዲስ ኪዳን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ የሰውን ልጆች ከራሱ ጋር አስታርቆ መንፈስ ቅዱስን ያሳደረው ባመነው በእኛ በሰው ልጆች ላይ ነው። በዛሬ ዕለት ተጨማሪ መልእክት ስላለን ወደ መልእክታችን እንገባለን። እንግዲህ ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘን ምልክት ይህ ነው። በመጽሐፍ ቅዱስ የሐዋርያ ሥራ ምዕራፍ 17 ቁጥር 24 እስከ 25 ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና የሰው እጅ በሠራው መቅደስ አይኖርም፣ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ ጥበብ አይገለገልም እንዳለው እናንት በክርስቶስ ክርስቲያንን የምትሉ በተለይ የኦርቶዶክስ ሃይማኖት አባቶች፣ ካህናት፣ ሰባኪ መምህራን፣ ምዕመናን ጨምሮ በምድራዊ በሃይማኖት ሽፋን ተከልላችሁ በህያው እግዚአብሔር በእናታችን በቅድስት ድንግል ማርያም በቅዱሳን በጻድቃን ስም በሰው እጅ ጥበብ የሚሰራውን ቤተ ሕንፃ ከኢየሱስ ክርስቶስ ጋር አንድ አድርጋችሁ የምታመልኩ ልዑል እግዚአብሔር የሰማይና የምድር ጌታ ነውና የሰው እጅ ጥበብ በሰራው መቅደስ አይኖርም የሚለውን ቅዱስ ቃል ዘንግታችሁ ለዘመናት ከእንጨት፣ ከብረት፣ ከድንጋይ በተለያየ ቅርጽ ቤተ ሕንፃ ሰርታችሁ በመተት፣ በጥንቆላ፣ በጨለማ ስራ፣ በአጋንት መንፈስ ታስራችሁ ቤተ ሕንፃውን ቅዱስ የእግዚአብሔር ቤተ ክርስቲያን፣ ንጽሕት ሰማያዊ ስፍራ ናት በማለት የድንጋይ ጣዖት አታምልኩ። እንግዲህ በሰው እጅ ጥበብ የሚሰራውን ቤተ ሕንፃና ቃል ስጋ ሆኖ በመካከላችን ተገልጦ ዘላለማዊ ህይወት የሚሰጠንን የጽድቃችን ንጉሥ የሆነውን ሊቀ ካህናችንን ኢየሱስ ክርስቶስን ለዩ። ቤተ ህንፃ በምድራዊ በሰው እጅ ጥበብ የሚሰራ የማይበላ የማይጠጣ አእምሮ ህሌና ህይወት እስትንፋስ የሌለው የማይናገር የማያጽናና ቃልም ስጋም የሌለው ግውዝ ድንጋይ ጣዖት ስለሆነ አይባርክም፣ አይቀድስም። ስለዚህ እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ በዚህ አምልኮታችሁ ከመቀሰፍ ከመሞት ውጭ ወደ እግዚአብሔር መንግሥት ልትገቡ አትችሉም፣ ይላችኋል ቃል ስጋ በመካከላችን በትንሳኤ የተገለጠው የህያው እግዚአብሔር አንድያ ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ። ክቡራን አድማጭ ተመልካቾቻችን በዛሬው ዕለት ስለ ቤተ መቅደስ ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። በቀጣይ መልእክታችን በዚሁ ርስ ላይ እንማማራለን። የእግዚአብሔር ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።